ነቢ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዳለፉት ነቢያት ሰው ናቸው። ነቢዩ ሞተ ወይም ተገደለ ብላችሁ ከነበራችሁ እምነት ትመለሳላችሁ፣ መንገዱን ትለቃላችሁ? የሚለውን አያት ሲቀሩ ዑመር ኢብኑ ኸጣብ አያት አውቀው ነበር ነው ያሉት። ይህን ቁርአን ሰምቸው ነበርም ቀርቸው ነበር፣ ዛሬ ግን ገባኝ አለው አቡበከር ሲቀሩ። ዛሬ ተረዳሁት ምን እንደሆነ ይሄ አያት መልክቷ። አለ ዑመር፣ ተረጋጉ፣ ወደ ራሳቸው ተመለሱ፣ አማራጭ እንደሌላቸው አወቁ። መሬት እንደማትይዛቸው ቢያውቁም መቆም ቢከብዳቸውም ለመቆም ታገሉ። ዑመር ረዲየላሁ ዐንሁ መቆም ብቻ ስለሆነ አማራጩ ወደፊት ማሻገር ህዝቡን ወደፊት ይዞ መሄድ ብቻ እንደሆነ የሚጠበቅባቸው ሲያውቁ ይህን ክፍተት እዩት። በዚህ ታሪካዊ ስብስብ ውስጥ በዚህ ኢስላም ምርጥ ትውልዶች ውስጥ አቡበከር ባይኖሩ ምን ነበር ሊፈጠር የሚችለው? ለዚህ ነው በየዘመናቶቹ አቡበከርን መሰልሰዎች መሰል ሰዎች ይመጣሉ በየዘመናቶቹ

የምድርን ከጫፍ እስከ ጫፍ ተቆጣጥረናል፣ ፈጣሪ ለኛ እንጂ ሌላው አላደለም፣ አይደለም እኛን እንጂ ሌላን አልመረጠም፣ የምድር ሀያሎች እኛ ነን፣ የሰው ልጅ ቀጪዎች፣ አስተካካዮች፣ መሪዎች እኛ ብቻ ነን፣ እውነት ከኛ ጋር ነን ብሎ ሲቆም ብዙዎች ሙስሊሞች እጅ ሰጥተዋል። ግማሾች ወንድሞቻችን አሳልፈው ሰጥተው እነሱም ጠፍተዋል። ለየሁሉም ቦታ መልእክት ይልክ ነበር። ጦሬ ሁሉም ቦታ ይደርሳል፣ ድሌ ሁሉንም ምድር ይሞላል። ስለዚህ እጅ መስጠት በእኔ ትእዛዝ ውስጥ መግባት ብቻ ነው እያለ ለዬ አገራቶቹ ሁሉ መልእክት ልኳል። ከዚህም በዘመኑ ለነበሩት አንድ መሪ ግብጽ ላይ ላከላቸው ሰይፈዲን አልቁጥዝ። ለቁጥዝም ይሄው ደብዳቤ ነበር የደረሰው ሀያልነቱን የሚገልጽ የእነሱን የምድር መሪነት የሚያሳይ የበላይነታቸው ፈጣሪ እገዛ ከእነሱ ጋር እንደሆነ የሚያመላክተውን መልእክት ለቁጥ